ሙሐመድ የተባሉት ግለሰብ እኮ አብዱሁ የአላህ ውድ ባሪያው ናቸው፣ እማይመለኩ። አብዱ ላዩዕበድ ባሪያ ናቸው፣ የማይመለኩ። ወረሱሉ መልእክተኛው ናቸው፣ ላዩ ከዘብ ማይስተባበሉ። ይሄ ነው። ስለዚህ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም ያለ ደረጃቸው ከፍ ያደረጋቸው ሰው በአላህ ላይ ክደትን ፈጽመዋል። እሳቸውን በደረጃቸው ላይ ያስቀመጣቸው የእሳቸው ወዳጅ የእሳቸው ተከታይ ነው። ነቢዩን እንወዳለን በሚል ስም የሚሰሩትን ዛሬ ባላህ ፍቃድ በማስረጃ እናመጣለን ማለት ነው። ሶስተኛ ነጥቤ አላህ ስንት ነው? መልሱልኝ። ቲክቶክ ላይ እኔ ብዙ እኔ አላቀም ይሄ ስንት ሰው አለ ምናምን ምናምን ሚሉትን ሙቤ እና እዚህ ስንት ሰው እንዳለ ነገረኝ። አንድ ሺህ ሶስት መቶ ሰው አለ። እነዚህን ወንድሞች ጠቅላላ እህቶች ጠቅላላ ባላችሁበት ቃል መጠይቀው ምንድነው? ነው ኮሜንት ላይ መጻፍ ትችላላችሁ። አላህ ስንት ነው? ሁሉም አንዳንድ እየጻፈ ነው። አክረመኩሙላህ ሶስት ነው የሚል ቢል ምን ትላላችሁ? አዑዙ ቢላህ አይደል? አዑዙ ቢላህ

ተሰብስበዋል። አንድ ነፈሃት አለ ይላሉ። ነፈሃት ማለት ጥሪ ማለት ነው። እንደ ጡሩምባ ጥሪ የሆነ ቃል ሰማለው ያሉ ነው። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ጅብሪል እዚህ ምድር ላይ ይወርዳል አይወርድም ብላችሁ